የሀገራችን ወጣቶች ወይም ትውልዱ ሙሉ በሙሉ በሚባል ደረጃ በባህር ማዶ ዜማዎች ሙዚቃና የሙዚቃ መሳሪያዎች ልባቸው ሸፍቷል። የሀገር ውስጥ ሙዚቃና የሙዚቃ መሳሪያ ስልተ ምቶችን ችላ ብለዋል። እንደውም ከነንፈጠራቸው የተረሱ ያሉ የባህል ጨዋታዎች እና የሙዚቃ ስልቶች እንዲሁም የሙዚቃ መሳሪያዎች ጥቂት የሚባሉ አይደሉም። ለምሳሌ እኔ የመጣውበት አካባቢ ላይ እጅግ ተወዳጅና መሳ ጨዋታዎች አሉ። በሰርግ፣ በለቅሶና በእርቅ ወቅት የሚዘወተሩ ዜማዎች። በዓለም ላይ ረጅም የሙዚቃ መሳሪያ የሚገኘውም እዚሁ እኔ ከመጣውበት አካባቢ በወላይታ፣ ዳውሮና ኮንታ ሆኖ ሳለ ዲንኪያ ወይም ጫቸ ዛያ ተብሎም ይጠራል። ሆኖም ግን ከላይ በተገለጹ ችግሮች ምክንያት እየተረሱና እየጠፉ የሚገኙ በመሆናቸው የጥበብና ብዝሃ ባህል ለሀገር እድገትና ለውጥ ብሎም ለፖለቲካዊ ዳራ ያለው ሚና ቀላል ስላልሆነ መንግስት ይህን በመገንዘብ ትውልዱን ከመጤ ባህል ለመከላከል ምቹ ሁኔታ ይፍጠር።